በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘላዓለም አሚን። ይህ በቅዱሳን ማህበር ተዘጋጅቶ ኦርቶዶክሳዊ የሆኑ ትምህርቶችና ጸሎታት የሚቀርቡበት ቻናላችን ሲሆን ለሁሉም ምዕመናንና ምዕመናት ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ አስተምሮቱን ይሳተፉልን። እናመሰግናለን። የሰኔ ሃያ እና የሰኔ 21 ክብረ በዓል ሰኔ 20 ሰኔ 20 በዚች ቀን በአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን በአምላክ እናት ስም ታንጻለች። ጥንተ ነገሩስ እንደምን ነው ቢሉ፣ ለስም አጠራሩ ጌትነት ይሁንና አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ሁሩ ወመሐሩ ኩሎ አሕዛበ አሕዛብን ሁሉ ሂዱና አስተምሩ ባላቸው ቃል መሠረት ዓለምን በወንጌል ያርሷት ዘንድ በዕጣ ተካፍለዋታል። የሰው ልጅ ድህነቱ የሚፈጸመው ቅዱስ ሥጋውንና ክቡር ደሙን ሲቀበል ነውና፣ አበው ሐዋርያት ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበረ። በመጀመሪያ በፅርሐ ጽዮን ቀጥሎም በተለያዩ ሰዎች ቤት እንዲህ ይከናወን ነበረ። ለጸሎት ስራ ደግሞ አንዳንዴ ምኵራብ አይሁድን ይጠቀሙ ነበር። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን በዛ። በተለይ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባት አመጡ። በዚህ ምክንያት መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ? ቢሏቸው እኛ ምን እናድርግ የምንጸልይበት እንደሆን የለን ሲሉ መለሱላቸው። ነገሩ ሲያያዝ ከደጋጉ ሐዋርያት ጳውሎስና በርናባስ ደረሰ። ወዲያውኑ አንዳንድ ወንድሞች ለምን አናንጽም ብለው ነበር። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አለ። ለዚህ ነው ዛሬም ሊቀ ጳጳስ ካልፈቀደ ቤተ ክርስቲያን የማይታነሰው። ከዚያ የቅዱሳን ጳውሎስና በርናባስ ሐዋርያቱ ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱ። ሊቀ ሐዋርያቱም የጌታችን ፈቃዱ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅ ነገረ። በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሱባኤ ገቡ። በሱባያቸው መጨረሻም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በግርማ ወደ እነሱ ወረደ። ሁሉንም ሐዋርያት በደመና ጭኖ ፊልጵስዩስ አደረሳቸው። ከከተማ ወጣ ብሎ ባለ መሬት ላይም ቤተ ክርስቲያንን በእናቴ ስም አንጹ ብሎ አዘዛቸው። ለቅዱስ ጴጥሮስም ሦስት ዐለቶችን ሰጠው። እነዚያን መሬት ላይ ተክሎ ጌታችን ቆሞለት፣ ሐዋርያቱ እየተራዱት ግርምት የምትሆን ሦስት ክፍል ያላትን የመጀመሪያዋን ቤተ ክርስቲያን በሐምሳ ሁለት ዓመተ ምህረት በዝሽ ቀን አነጿት። ቤተ ክርስቲያኗን ካነጿት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሆንና ፊልጵስዩስ በምትባል ሀገር በጴጥሮስ እጅ የመጀመሪያዋን ቤተ ክርስቲያን ካሳነጸ በኋላ በሰኔ 21 በነጋታው ደግሞ አእላፍ መላእክትን ሰማያውያን ቅዱሳንንና እናቱን ቅድስት ድንግል ማርያምን ይዟት ወረደ። ሐዋርያቱ አብዛኞቹ እዚያው ሲጸልዩ አድረው ነበርና ጌታችን ከቅዳሴው በፊት ሁለት ነገሮችን አሳየ። አንድ፣ አስቀድሞ ቤተ ክርስቲያኗን በድንግል እናቱ ስም አክብሮ ሥርዓተ ቤተ ክርስቲያንን አሳየ። ሁለት ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ አርሳይሮስ ሲል ሾመው። ይኸውም የዓለም ሁሉ ሊቀ ጳጳሳት ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አኪዮስ እያሉ ሦስት ጊዜ አሰምተው ጮኹ። አኪዮስ ማለት በግዕዙ ይደልዎ፣ በአማርኛው ደግሞ ይገባል፣ ያስምርለት ይገባዋል እንደማለት ነው። ጌታችን ይህንን ካከናወነ በኋላ ይቀድስ ዘንድ ጀመረ። አማናዊት ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስ እንደ ተራዳኤ ካህን ቆሞ፣ ቅዱስ እስጢፋኖስ ሰራኤ ዲያቆን ሆኖ፣ ሐዋርያት ድንግልን ከበው፣ መላእክተ ብርሃን በክብራቸው ቆመው፣ ጌታችን ቀድሶ ቅዱስ ስጋውንና ክቡር ደሙን ለወዳጆቹ አቀበለ። በዚያች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዘዛቸው። ከዚች ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብራትን አከብረዋለው ብሏቸው ከድንግል እናቱ ከመላእክቱ ጋር አረገ። ከዚችም ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተክርስቲያን የሚያሳንጹ ሆኑ። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል፣ ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኑር ለዘላለሙ አሚን።